በስም ወወልድ ወመንፈስ ቅዱስ አዱላክ አሜን። እንደማላችው ታረፈዳችው አመሻችሁ አሜን። እኔን አጋተኛውን እኔን ጎልዳፈውን ሳይገባኝ ወደው መፈቅዶ እዚህ የተቀደሰ ቦታ ላይ እንድቆም የረዳኝ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። አጭር ግጥም ይኖረኛል። ይህ ግጥም ከማቴዎስ ወንጌል ምዕራፍ 17 ላይ የተወሰደ ቃል ነው። ማለት የማቴዎስ ወንጌል ምዕራፍ 17 ላይ አንድ ብላቴና ነበር ይላል እና ያ ብላቴና ሁል ጊዜ ጨረቃ በወጣች ቁጥር ይጥሏል፣ ይወድቃል። እና አባቱ በጣም ይጨነቅ ነበረ። ጨረቃ ስትወጣ ይወድቃል፣ አባቱ በጣም ይጨነቃል፣ ያለቅሳል። ሰው ከቦት ነበር ሁሌ የሚነቀው እና የአባት በጭንቅ በመከራ ይኖር ነበር እና አንድም ቀን ኢየሱስ ክርስቶስ ያለ መድኃኒት በዛ መንገድ በዛ መንደር አለፈ እና ያ የብላቴናው አባት ጮኸ፣ እባክህን ልጄን አድንልኝ፣ ጌታ ሆይ ብሎ ኢየሱስ ክርስቶስም ያንን ክፉ መንፈስ ገሰጸው ይላል እና ያ ብላቴና ቆመ ይላል። ከዛ በመነሳት የተጻፈ ነው እንደሚከተለው አቀርብላችኋለሁ። በጨረቃ ይጥለኛል። ይሄ የክፋት ዛር የወደቀበት ታናሽ ብላቴና ፍጥረት ማታ በጨረቃ ይጥለዋል። ብዙ እኩያን በክፋት በዘመኑ ላይ ቀልደዋል ድንገት ባልታሰበ ቦታ ይህ ነው በማይሉት ሁኔታ ከምድር እየፈጠፈጠ ከአፈር ይደበልቀዋል። ነፍሱን በጭንቅ ጠፍንጎ ከማቴዎች ጣፍ ያደርሳታል። የስቃዩን ጥግ እያየ ደነኛ ውስክ ሰቀው በድኑን ማሾፊያ እያደረገን መንፈሱን ባዚም ጥላና ያሰረው ድንገት በተረገመች ቀን በለከፈው ክፉ ሰይጣን ጨረቃን እየጠበቀ በየመንገዱ ዳር ይወድቃል። ታዲያ ታዲያ ይሄ ሁሉ ሲሆን በከበበው አጀብ መሃል ሁሌም ልቡ የሚደማ የብላቴናው አባት ቆሟል። በልጁ ስቃይ ወይቦ ደስታ ለራቀው አባት ይህ ነው የጸጸት ጥጉ ለአንድ ጊዜም መፍትሄ ማጣት። ቆይ ግን ክርስቶስ ባይመጣስ? ክርስቶስ ባይመጣስ? የዚህ ብላቴና የዕለት ተዕለት ድርሻው ጨረቃ ስትወጣ ሁልጊዜ ጊዜ መውደቅ ነው። ሁሌ በየቦታው ሁሌ ሰው ከቦት ነው። ከአባቱም በፊት በጣር የሚነቃው ነገር ግን ክርስቶስ በዛ መንደር መጥቷል። የድውያን አምላክ የምንዱባን አባት ያለ በጌትነት ዘውትር ለሚያነቡ ለምስኪኖች ትምክት፣ የዘላለም እረፍት ወደፊት ሲመጣ ለዛ ብላቴና አባቱ ጮኸለት፣ እንዲህ ነው በማለት ልጄን በጨረቃ ሲመሽ ጥለዋል። ጌታ ሆይ እባክ እባክ፣ ፈውስ ያስፈልገዋል። ጌታም ድምፅ አውጥቶ መንፈሱን ገሰጸው፣ በጨረቃ መውደቅ ይበቃሃል አለው። ታዲያ አሁን ብላቴናው ከበሽታው ድኗል። ቀኑ ቢጨልምም አይወድቅም፣ ይጸናል። እኔስ እኔስ እኔስ እንደ ብላቴ ነው ጨዋሂ አባት አጥቼ ዛሬም በጨረቃ ላለው ተኝቼ ማን ነው የሚጣራልኝ? ያን የምህረት ጌታ ይወድቃል እያለ ሁሌ ማታ ማታ መቼ ነው የሚያልፈው ያ ምስኪን በኔ በር? መቼ ነው የሚጥለው የኃጢአቴን ቀንበር? እኔኮ እኔኮ ላመሌ ደጃፌን ዘግቼ ማንም ሰው ሳያየኝ ርቄ ጠፍቼ በአልኮል ልቅላቂ አይምሮዬን ስቼ በፍቶ ታብጄ ረክሼ ነው እምገኝ ያቺ ክፉድሌ ጨረቃ እኔ እኮ እኔ እኮ ላመሌ እግሬ ግዞ ለምዶ በየስርቻው ስር ራሱን አዋርዶ ኃጢአት ካነደደው እርቃን ገላ እምገኝ ያቺ ክፉድሌ ጨረቃ ስጥለኝ አይ አንቺ ጨረቃ ስንቱ ሰው ማለባት? አይ ይቺ ጨረቃ ስንቱ ሰው ማለባት? ስንቱ ለውበቷ ቆሞ ማለለላት ምስክር አድርጎ ስንቱ ገጠመባት። አይቺ ጨረቃ አይቺ ጨረቃ እንዴት አድርጋ ነው በስንቱ መንገድ ላይ ብርሃን የምትሆነው? ሰው እንዴት አምኗት ነው ጨረቃ አለች ብሎ ጉዞ የሚጀምረው? ሰው እንዴት አድርጎ ነው በፍቅሯ የሚታመም መዝሙር እየጻፈ ለጨረቃ የሚያዜም? ያውም ለዚያ ዜማ ጥጉ ለማያምር ያቺን ትተህ ያችን ቶሎ ለሚል መዝሙር አይቺ ጨረቃ አይቺ ጨረቃ ለእኔ ግን ክፉ ድል ሆኖብኝ ፍጥረቷ ዓይኔ ይጋረዳል ስወጣ ከቤቴ ስትወጣ ከቤቷ በሄድኩበት ሁሉ የምሽት እንቅፋት እግሬን እየመታ ስጋዬን ሲጥላት፣ በምን አይነት ምልጃ በምን ተማጽኖ ነው ካላሰቡት ስፍራ መውደቅ ማቆመው? የገባውን ፀሐይ የገባውን ፀሐይ ለእኔ ብቻ ብላ ባለችበት ትቁም ትምጣ እንዳትመለስ ሳትጠልቅ ዳግም ፀሐይ ናት የእኔ ዓለም ፀሐይ ናት የእኔ ዓለም። እሷ ካልጠለቀች በእንቅፋት አልወድቅም። እሷ ካልጠለቀች በንቅፋት አልወድቅም። አንቺ ምስራቅ ፀሐይ አንቺ ምስራቅ ፀሐይ፣ ለነፍሴ መቤቴ ለብርሃን እናት ለልጅሽ ንገሪው ነፍሴን እንዲያዝንላት። በጨረቀ ያወድቃል ብሎ የሚነግርልኝ ማንም ስለሌለኝ፣ ተደብቄ ስወድቅ አንድም ስላላየኝ፣ አንቺ ነሽ ሚስጥሬ ማለዳ እየመጣሽ የምታባልኝ የምስራቋ ፀሐይ የምስራቋ ፀሐይ አንቺን ከሩቅ ሳይ ነው ማታ በወደኩት ጠዋት ምበግ ነው ባክሽ፣ ባክሽ ንገሪልኝ ለወለድሽው ጌታ እግሬን እንዲያድናት ከጨረቃ ጉዞ ከምሽት ወለምታ አዎ አዎ የዛ ብላቴና ድነቴና አፈቀው አንድ ምስኪና አለ በይና ንገሪው በእኔ መንደር ባልፍ በአንቺ ነው ማደሪያው ደግሞ አንቺ ሀገሬ ነሽ እኔ የምኖርብሽ እባክሽ ንገሪው እባክሽ ንገሪው፣ ለመስኪኑ ልጅሽ የምሽት እንቅፋት ሥቃይ ይበቃኛል፣ የምሽት እንቅፋት ሥቃይ ይበቃኛል። ንገሪው ለልጅሽ አዎ በጨረቃ ይጥለኛል። ወስብሐት ለእግዚአብሔር።